ትንቢተ ዮናስ ምዕራፍ ሁለት ። እግዚአብሔርም ዮናስን የሚውጥ ታላቅ ዓሣ አሰናዳ። ዮናስም ሶስት ቀንና ሶስት ሌሊት በዓሣው ሆድ ውስጥ ነበረ። ዮናስም በዓሣው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራይ ሳለሁ ወደ አምላኬ ወደ እግዚአብሔር ጮህ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮህ፣ ቃሌንም አዳመጥህ። ወደ ጥልቁ ወደ ባሕሩ ውስጥ ጣልከኝ፣ ፈሳሾችም በዙሪያዬ ነበሩ፣ ማዕበልህና ሞገድህ ሁሉ በላዬ አለፉ። እኔም ከዐይንህ ፊት ተጣልሁ፣ ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ አልሁ። ውሆችም እስከ ነፍሴ ድረስ ከበቡኝ፣ ጥልቁ ባሕር በዙሪያዬ ነበረ። የባህሩ ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረዱ። በምድርና በመወርወሪያዋ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓዱ አወጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት! ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ገባች። ከንቱንና ሐሰትን የሚጠብቁ ምረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋለሁ፣ የተሳልሁትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም ዓሣውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው።